የእውነት ካፈቀረችህ ብቻ የምትነግርህ አምስት ነገሮች አሁን እኛ ሴቶች የሚሰማን ነገር በግልጽ መናገር ላይ ብዙ ጎበዝ አይደለንም ለዛም ነው እናንተ ወንዶች ኧረ ሴቶች ውስብስብ ናችሁ የምትሉት እና ፊዳርን ላወቀ ሰው ግን ሴት ልጅ ውስብስብ አይደለችም ምክንያቱም ደግሞ በግልጽ አንድ በአንድ ስለኛ ስለ ሴቶች ሚስጥራችንን ስለምነግራችሁ ማለት ነው። ዛሬም እንደተለመደው ከኔ ከእህት ጋር እስከ መጨረሻው ከቆየ ሴት ልጅ ስትወድር ስታፈቅርህ የምትነግርህን አምስት ነገሮች በግልጽ እነግርሃለሁ። ከአንተ የሚጠበቀው ይህን ቪዲዮ ላይክ ማድረግና ከእኔ ጋር እስከ መጨረሻው መቆየት ነው። አብራችን ቆዩ። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። እንኳን ወደ ናፊዳር ቲዩብ በሰላም መጣችሁ። አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ተቀላቀሉ። የእኔ ውድ ቤተሰቦች ናፊ በርች እያላችሁ ቪዲዮ እንደለቀኩ በቃ የምታበረታቱኝ በጣም አመሰግናችኋለሁ። ዛሬም እንደተለመደው ነው በቆንጆ ሀሳብ ተመልሼ መጥቻለሁ። በጣም ብዙዎቻችሁ ይህንን ጥያቄ ትጠይቁኛላችሁ። አንዴ ብቻ አይደለም፣ በቃ ደግሞ ደጋግሞ የሚደርሰኝ ጥያቄ ነው ይሄ። የእውነት ስትወደኝ ምንድን ነው የምታደርገው? የእውነት ስትወደኝ እንዴት ነው የማውቀው? ከንግግሯ እንዴት ልወቅ? እንዴት ልረዳ የሚሉ ጥያቄዎች በተደጋጋሚ ደርሱኛልና ዛሬ ይህን ቪዲዮ መስራት የፈለኩት ለዛ ነው። የእውነት ስትወድ ስታፈቅር እነዚህ ቀጥሎ የምነግርህን አምስት ነገሮች በእርግጠኝነት ትልሃለች። ምን ምን እንደሆኑ እኔ እነግርሃለሁ። ከአንተ የሚጠበቀው መጀመሪያ፣ ሁላችሁም በነገራችን ላይ ቪዲዮን ስትጀምሩ ላይክ በማድረግ ጀምሩ። ፕሊስ ፕሊስ። ሁልጊዜ ለምንድን ነው እንደዚህ ምላችሁ? ላይክ በሚደረግበት ሰዓት ላይ አልጎሪዝሙ ለብዙ ሰው እንዲደርስ ስለሚያደርገው ነው። ስለዚህ የኔን ቪዲዮች ሁል ጊዜ ስታዩ ላይክ እያደረጋችሁ እዩ። አይታችሁ ተመልክታችሁ ግን ያው ስለሚረሳ ላይክ ሳታደርጉ ነው የምትወጡት። ፕሊስ አድርጉት። የመጀመሪያው ነገር ሴት ልጅ ስትወድ ስታፈቅር፣ የምትነግርህ ወይም ደግሞ የምትጠይቅ ነገር ቢኖር ምን ላድርግ፣ እንዴት ይሻላል ምን ታስባለህ ነው የምትል። ይሄ ማለት ምን ማለት ነው? ታማክርሃለች ማለት ነው። ስለ ራሷ ጉዳይ መጣ፣ አንተን ምን ላድርግ፣ እንዴት ትላድርግ፣ ምን ታስባለህ ብላ ጠየቀችህ ማለት በጣም ትልቅ ቦታ ሰጥታለች ማለት ነው። በዚህ ላንተ ያላትን ቦታ ማወቅ ትችላለህ። ሴት ልጅ ስትወድ፣ ስታምንህ፣ አንተ የምትነግራት ነገር ትልቅ ቦታ እንዳለው ስታምንና ስትቀበል፣ በተለይም ደግሞ ሴት ልጅ ፍቅር ውስጥ ስትሆን የወደደችው ያፈቀረችው ወንድ ሁሉን ነገር የሚያውቅ የእሱን ሀሳብ ደግሞ ጠይቃ መተግበር የፍቅሯ መገለጫ አድርጋ ነው የምታየው። ስለዚህ ትጠይቀሃለች። እነዚህ ነገሮች በተደጋጋሚ የምትጠቀም ከሆነ ምትል ከሆነ የምታማክሬ ከሆነ መታ የምትጠይቅ ከሆነ የሆነ ነገር ልታደርግ ስትል ምን ታስባለህ? ግን አንተ እንደዚህ ባደርግ አይሻልም እንዴት ይሻላል እንደዚህ አይነት ነገሮችን በጣም በተደጋጋሚ የምትጠይቅህ ከሆነ ወደሃለች አፍቅራሃለች ትልቅ ቦታ ሰጥታለች ማለት ነው ምክንያቱም ሰውን ቦታ ካልሰጣችሁት እኮ ውሳኔያችሁን ራሱ አታሳውቁትም አይደለምና አብሮ የመወሰን ሂደት ውስጥ ልታካትቱት ይቅርና ውሳኔያችሁንም አልታሳውቁትም። ሴት ልጅ ደግሞ ካልወደደች ካላፈቀረች የሆነ ላንተ ስሜት ከሌላት በጣም ድብቅ ነው የምትሆነው በጣም ማለት ነው ምንም ነገር ስለ ራሱ አትነግርህም ሁሉ ነገር ድፍንፍን ነው የምታደርገው ሁሉን ነገር የነገረች በዛ ላይ ደግሞ በጣም በይበልጥ ደግሞ የምታማክረን ከሆነ የራሷ ህይወት ውስጥ ያሉ ነገሮችን እንዴት ላድርግ፣ ምን ይሻላል፣ ያንተ ሀሳብ በዚህ ዙሪያ ምንድን ነው ብላ አንተን የምትጠይቀ አንተን እዛ ውስጥ ብታስገባ ከሆነ የኒንድ ወዳሃለች ማለት ነው። ሁለተኛ ጎበዝነ ጥሩ ሰውነ፣ ታስቀኛለህ፣ ደስ ትለኛለህ እንዴና ናፊ በአንዴ ሁሉንም ዘረዘርሻቸው አይደለ እነዚህ ሁሉ ቃላት አንድ አይነት መልእክት ስላላቸው ነው ስለአንተ ጥሩ ነገሮችን ደግማ ደጋግማ የምትነግር ከሆነ እንግዲህ ቃላቶቹ ሊለያዩ ይችላሉ ጎበዝ ነህ ሊሆን ይችላል በጣም እኮ የምታስቀኝ በጣም እኮ ነው ወደስ የምትሉ አንተ እኮ ጠንካራ ልጅ ነህ ያሳለፍከውንም ነገር ስትነግራት ሊሆን ይችላል ብቻ የምታደንቅህ ጥሩ ቃላቶችን ደግማ ደጋግማ ስላንተ የምታወራና የምታነሳ ከሆነ ወድሃለች አፍቅራለች ማለት ነው ይሄ እንግዲህ ላንተም ሊሆን ይችላል ቃላቶቹን የምትለው ለጓደኞች የነ የሆነ ሰርክልም ሊኖራችሁ ይችላል። ያንተን ስም በጥሩ የምታነሳ ከሆነ በቀና የምታነሳ ከሆነ ለአንተ ያላት ስሜት ጥሩ ነው፣ ወዳለች አፍቅራለች ማለት ነው። ሲጀመር ሴት ልጅ ስትወድ ስታፈቅር ስምህ ሆነ ካፏ ላይ አይጠፋም። በጥሩ ማለት ነው፣ በቃ በመልካም ነው ያንተን ስም የምታነሳው። በቃ ያንተን ለማሞገዝ፣ ያንተን ጥሩ ነገር ለመናገር ወደኋላ አትልም። ስለዚህ ጥሩ ጥሩ ነገሮችን ጥሩ ጥሩ ኳሊቲዎችን እያነሳች ለአንተም ለራስህ እንደዚሁም በተሰበሰባችሁበትም እምትናገር ከሆነ ለአንተ ስሜት እንዳላት እርግጠኛ መሆን ትችላለህ። ምክንያቱም ሴት ልጅ ካልወደደች በፍጹም ይህንን አታደርግም። የሆነ ለአንተ ጥሩ ነገር ከሌላት አንድ ጊዜ ብቻ ሳይሆን ታዲያ ይህንን በተደጋጋሚ የምታደርገው ሲሆን ነው። አንድ ጊዜ ማንም አድናቆት፣ አስተያየት ሊሰጥህ ይችላል። የዛኔ ታዲያ ናፊ ብላኛለች፣ ወዳኛለች፣ ወዳኛለች እንዳትል በጣም በተደጋጋሚ ስለ አንተ ጥሩ ነገሮችን የምታነሳ ከሆነ የዛኔ ነው ማወቅ የምትችለው ማለት ነው። ሶስተኛ ላይ ደርሰናል። ምን ላድርግልህ፣ ምን ላግዝህ አይነት ነገሮችን ስትልህ፣ ይህም ቀላል አይደለም። በነገራችን ላይ እነዚህን ቃላቶች እንደ ቀላል እንዳታያቸው፣ የእውነቴን ነው የምላችሁ። ለሴት ልጅ በጣም ትልቅ ትልቅ ትርጉም ያላቸው ቃላቶች ናቸው። እናንተ አሁን ይሄ ማንም ሊል ይችላል ምናምን እንደምትሉት አይደለም ሴት ልጅ ለአንተ ስሜት ከሌላት፣ ምን ላግዝህ፣ ምን ላርግልህ፣ የአንተ ነገሮች ውስጥ ሲጀመር ምንም ኢንተረስትድም አይደለችም። ልትሰማ ራሱ አትፈልግም። ስለራሱ አትነግርህም፣ አትሰማህም አይደለም እና ምን ላርግልህ፣ ምን ላግዝህ ልትል ቀርቶ ማለት ነው። ስለዚህ ምን ላግዝህ የምትል ከሆነ ይሄ የአንተ ነገሮች ውስጥ መታጣልቃ ገብታ ለማወቅም፣ አንተን ለማገዝም፣ ለመርዳትም አንተን በቻለችው በገባት ልክ የምትጥር የምትሞክረና እንደዚ አይነት ቃላቶችን ምትጠቀም ከሆነ ምትጠይቀ ከሆነ እንደዚህ ላርግልህ እን እንደዚህ ቢሆንስ ያ ያልች ያንተ ነገሮች ውስጥ አስተያየት የምትሰጥ ሀሳብ የምትሰጥ ከሆነ ወዳሃለች፣ ከአንተ ጋር መቀጠል ከአንተ ጋር መሆን ትፈልጋለች ማለት ነው። ይህ በጣም ትክክለኛ ምልክት ነው። እንዳልኳችሁ ሴት ልጅ ካልፈለገች ብትጠይቃትም ምን ላርግልሽ፣ ምን ላግዝሽ ምናምን ብትላትም ዝግጁ አይደለችም አይደለም። እና መታ አንተን ምን ላግዝህ ልትልህ ማለት ነው። ስለዚህ ይሄ በጣም ሲሪየስ ነገር ነው። ምን ላግዝህ ካለች፣ ምን ልርዳ ካለች፣ ምን ላርግልህ ካለች፣ እንግዲህ ወዳህ አፍቅራ ነው። ለአንተ ጥሩ የሆነውን ነገር ለማድረግ ዝግጁ ሆና ነው። አንተን የሚያስደስት ነገር ለማድረግ መዘጋጀቷን መፈለጓን የምታይበት ቃል ነው። እና እነዚህን ቃላት ከሰማ በፍጹም በፍጹም እንዳትፈስ አስብበት። አራተኛ እንዴት ሆንክ፣ ውሎ እንዴት ነበረ አሁ ይሄንን እየጠየቀች ነው ማለት ስለአንተ ለማወቅ ትፈልጋለች ማለት ነው። ያልወደደች ሴት አይደለምና ውሎውን ልትጠይቅህ አይደለምና እንዴት ሆንክ ልትልህ አስታውሳ ይቅርና፣ አንተም እንደዚያ ስትላት መልስ የላትም። እንዴት ነሽ ውሎ እንዴት ነው ስትላት ምንም መመለስም አትፈልግም። አይደለም ያንተ ላይ ያሳስባት አይደለም፣ ያንተን ውሎ ልትጠይቅህ አይደለም። የሆነ የምታደርገውን ነገር አስታውሳ እንዴት ሆነልህ ሄድክ፣ እንዲ እንደዚህ ቦታ ሄዳለሁ ብለህ ነበረ አደረክ እንዲ እንደዚህ ያደርጋለሁ ብለህ ነበር ልትልህ ይቅር እና።

ለዚህ ሴት ልጅ እነዚህ ነገሮች በተደጋጋሚ የምትጠይቅ ከሆነ ስለ ውሎ ስለ ቀንህ ስለምታደርጋቸው ነገሮች ስለምታከናውናቸው ነገሮች ስለ ቅድግ ነገ እንደዚህ ያደርጋለሁ ብለህ ነበር እንዳረሰው እሺ እያለች የምታስታውሰ አይነት ከሆነ እነዚህ ንግግሮች በጣም በተደጋጋሚ የምታደርጋቸው ከሆነ አንተ ላይ ኢንተረስት አላት ማለት ነው፣ ፍላጎት አላት ማለት ነው። ካንተ ጋር ለመሆን ፍቅረኛ እንድትወር ትፈልጋለች፣ ወዳሃለች፣ አፍቅራሃለች ማለት። ላልወደደችው ላላፈቀረችው ወንድ ሴት ልጅ ግልጽም አይደለችም፣ እነዚህ ነገሮች አያሳስቧትም። አይደለምና ልትጠይቅ ይቅርና ነግራሃት ራሱ ትረሳለች። ነገ እኮ በቃ እነዚህ በጣም ከባድ ነገር አለብኝ ብላት ቶታሊ ትረሷለች። ከወደደች ካፈቀረች ደግሞ አይደለም አንተ ነግራሃት፣ እንደው ከሌላ ሰውም ቢሆን ሰምታው ያንተ ጉዳይ ስለሆነ ትጠይቃለች፣ ታስታውሳለች ምናምን። ከሌላ ሰው እኮ በቃ ድንገት ሰምታው ማለት ነው። ያንተን ጉዳይ ጉዳይ ብላ ነው የምትይዘው ሴት ልጅ ስትወድ። ስለዚህ እነዚህ ነገሮች በጣም በተደጋጋሚ የምትጠይቅ ስለ አንተ ለማወቅ የምትፈልግ ከሆነ ወዳለች አፍቅራሃለች ማለት ነው። በመጨረሻም ነገን እንደዚህ እናደርጋለን ወይ፣ ከሳምንት በኋላ እዚህ ቦታ እንሄዳለን፣ እንደዚህ ብንሞክርስ፣ ይሄንን ብናደርግስ እያለች ስለ ፊውቸር ስለወደፊት ፕላን የምታደርግ ከሆነ ከአንተ ጋር ማለት ነው ይሄን ብናደርግ፣ ይሄን ብንሞክር እያለች ከአንተ ጋር ፕላን ማድረግ ከጀመረች ሴት ልጅ ወዳሃለች፣ አፍቅራለች፣ ምንም አትጠራጠር። ምክንያቱም ነገን ከአንተ ጋር ማሰብ ከአንተ ጋር ማቀድ የምትጀምረው ሴት ልጅ ስታምን ስትወድ ትልቅ ቦታ ስትሰጥ ነው። አለበለዚያ ቀጥራህም ትጠፋለች እኮ። አይደለም አይደለም እና ራሷ እንገናኝ፣ አይደለም እና ራሷ ይህን እናደርጋለን፣ አይደለም እና ራሷ እኔ እንደዚህ ቦታ ስደርስ አንተ አለ ከጎኔ፣ አንተ ደግሞ እንደዚህ ታደርጋለህ ልትልህ ይቅርና አንተን ፕላን እያደረግህ ካንሰል ታደርጋለች፣ ትጠፋለች፣ ምክንያት ሰበብ ትደረድራለች። በአንተ ፕላን ነው የራሱ ማለት ነው። አንተ ፕላን ውስጥ አስገብታት ስትነግራት ትረሳዋለች፣ ወይም ኢግኖር ታደርግሃለች። ስትወድ ስታፈቅር ግን እሷ ናት ፕላን የምታደርገው የእውነት ነገር እንደዚህ እናደርጋለን፣ እነዚህ ቦታ እንሄዳለን፣ ይሄን ብንሞክርስ ምን ታስባለህ? ኮንቨርሴሽንም ትጀምራለች። አንተን ለማናገር፣ አንተን ለማውራት ኤክስኪውዝ ትፈልጋለች። ፕላን ለማድረግ ከአንተ ጋር ምክንያት ነው የምትፈልገው። ነገዋ ውስጥ ታካትታለች። ሴት ልጅ ስታፈቅር ስትወድ እንደዚህ ናት። በቃ ነገዋ ውስጥ አንተን ታካትታለች እና እንዳለህ ደግሞ ማረጋገጥ ስለምትፈልግ እንደዚህ ብናረግስ፣ ከሳምንት በኋላ እንደዚህ ቢሆንስ፣ እንደዚህ ቦታ ብንሄድስ ቀጠሮ ታሲዛለች። በቃ ይሆናል አይደለ? የሆኑ አክቲቪቲዎችን እንድታደርጉ አብራችሁ እንድትሆኑ ቀጠሮችን ታሲዛለች፣ ታስባለች፣ ትጠይቃለች። እነዚህን ነገሮች የምታደርግ እነዚህን ነገሮች የምትነግርህ የምትል ሴት በዙሪያ ካለች እንደወደደች፣ እንዳፈቀረች ለአንተ የፍቅር ስሜት እንዳላት እርግጠኛ መሆን ትችላለህ። አትፍዘዝ። ሌሎች ነገሮችንም ደግሞ ጨምረህ እነዚህ በቃል የምትነግርህ ነገሮች ናቸው። በአካል እንቅስቃሴ የምታሳይህም ደግሞ ይኖራሉ። አንተም ከምትላት ነገር ጋር ከአንተ ጋር ለማውራት በምታወሩበት ሰዓት ማለት ነው፣ ኮሚኒኬሽን ላይ ከአንተ ጋር ለማውራት ከአንተ ጋር ለማሳለፍ የምታደርጋቸው ነገሮችም ጨምረህ አይተህ እንደወደደች እርግጠኛ መሆን ትችላለህ። መልካም እድል እንዲሆን ልመኛለሁ። መልካም ጊዜ ሆንላችሁ መልካም የፍቅር ጊዜ ይሆንላችሁ። በነገራችን ላይ በአካል እንቅስቃሴ ደግሞ እንደወደደች እንዳፈቀረች የምታውቅበት መንገድ ከዚህ በፊት ሰርች የላችሁ ነበረ። እሱን ካላያችሁት ዲስክሪፕሽን ላይ ያስቀምጥላችኋለሁ። እሱንም እንድታዩት ሪኮመንድ አደረጋችኋለሁ። የዛሬው ቪዲዮ ይህንን ይመስል ነበረ። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ ጻፉልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ናፊና መሰግናለን ብላችሁ ላይክ ሳታደርጉ ፕሊስ ፕሊስ አትውጡ ሁላችሁም ቪዲዮ ላይክ አድርጉት። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው።